እነ ለብለበው ለብለበው ለብለበው ጊፍተራቸው ነው መጥቶ ጊፍት ሲሰጠኝ እርቅ ቅጥል እያለች ነው እያሉ ነው። አዎ ከማሂ ጀምሮ ከዓለም ቦሻ ጀምሮ የዓለም ቦሻ ጊፍተሮች የሆኑ እህቶች ወንድሞች እየመጡ እየሰጡ ነው፣ ሰፖርት እያደረጉ ነው። ይቃጠሉ ታታሽ ኮፕሊንግ ትግርኛ ባዜድ ትግርኛ አማርኛም ተምሬዋለሁ እኔ መቀሌን ተወልጃለሁ፣ ተምሬዋለሁ መጽሐፍ ነበረ ሁሉ እንዲሰማ ነው የማደርገው። እንደዚህ ለምን ያቃጥላቸዋል? ለምን የሰው ፍቅር ለምን ሰጣት? ለምን እንደዚህ ሳቀች? ለምን ሳቀች? ለምን አታለቅም? ልንገርሽ ማለት ነው እኔ ለሁሉም በጣም ወዳቸው ማለት ነው።